ብሩክ እንግዲህ ዛሬም እየቀወጠው መጥቷል ማለት ነው። እና እንግዲህ ዛሬም ድረስ ትወጅኛለሽ ወይ፣ መውደድሽ በመጎዳትሽ አልተቀየረም ወይ እያለ እየቀወጠው መጥቷል ማለት ነው። መቼም ለሀይሚ ነው ሌላ ለማን ይሆናል? ለሀይሚ ለውዷ ነው። የዘፈን ክላትና ዋው ብያለው። በጣም ማለት ነው እንግዲህ በድጋሚ መጥቷል ማለት ነው፣ እየቀወጠው መኪና እየነዳ ማለት ነው። ዋው ብሩክ ሲነዳ ያየሁት ለመጀመሪያ ጊዜ ልበል እኔ ለእኔ ማለት ነው። እና ይችላል በጣም ማለት ነው። እንግዲህ ዘፈንም ዘፍኗል ማለት ነው። ይሄ ዘፈን ብዙዎቻችንም ቢያደናግረን እኔ ራሱ ብዙም አልገባኝም፣ ለማንም እንደተዘፈነ ግራ ገብቶኛል። ደግነት ገደብ ይፈልጋል ይላል ጥቅስም አስቀምጧል። እንግዲህ የዘፈነው ዘፈን ርሱ ታማኝ ነው የሚልና ታማኝ ታማኝ ታማኝ ይላልና፣ ርቄ ምልልሽ አለው። አልረሳሁሽም፣ ናፍቄሻለሁ፣ ግን አልዋሽሽም፣ ተጨንቄያለሁ ይልና ከዛ ደግሞ መውደድሽ ዛሬም ለእኔ ያለው ወይ፣ መጎዳትሽ አልቀየረሽም ወይ፣ ካልሽም ላልመጣ ወይ ይላልና፣ እኔ ራሱ ብዙም አልገባኝም እውነት ለመናገር ግን እንደተረዳሁት ከሆነ ታማኝ በሚለው ያው መታመንን ነው የሚያመላክተው። እንግዲህ ከትናንት ነው ከሀይሚ ጋር የሰሩት ፕራንክ የቀጠለ ነው ይሄ ቪዲዮ ምክንያቱም ቡራሄን ልብስ ነበረ ለብሶ የመጣው ማለት ነው። እና ከዛ ከፕራንኩ በኋላ ከልጁ ጋር ምናልባች የሆነ ቦታ ሄደዋል ልበል አላቅም። እንዲሁም እኔ እንጃ፣ ብቻ በዛ ስሜት ነው ይሄ የዘፈነው ማለት ነው። ማለት መውደድሽ ዛሬም አለ ወይ ለኔ፣ መጎዳትሽ አልቀየረሽም ወይ ነው የሚልና ደግሞ እምላለሁኝ አልረሳሁሽም ናፍቄሻለሁ ግን አልዋሽሽም ተጨንቄያለሁ ይላል እና ዘፈኑ ለማን እንደሆነ ትንሽ ግራ ቢገባኝም እንግዲህ የተረዳችሁ ደግሞ ለእኔ ያስረዱኝ ማለት ነው እና ብቻ ግን ያው በአሪፍ ቪዲዮ ዛሬ እንጠብቃለን። ሃይሜና ቦራን ማለት ነው። ይኸው እንግዲህ በትናንትናው ትንሽ ተሰምቶት ሊሆን ይችላል ብዬ አስባለሁ። ሀይሜ ራሱ የፍራቻ ፊት ይታይባት ነበር፣ ፊቷ ላይ ፍርሃት ይታይ ነበር፣ ፕራንኩን ሲሰራ ማለት ነው እና ለማሳመን ነበር እንደዛ ስታደርግ የነበረው ያው ቦራ እንግዲህ ምንም ማድረግ አይቻልም። የው ነገሮች አልፈዋል። ዛሬ በአዲስ ቪዲዮ ነው እንግዲህ የሚመጡት። አይ ቲንክ ሃይሚነች መሰል ሰርፕራይዝ ያደረገችው ምክንያቱም ትልቅ ሰርፕራይዝ አለህ ብለው ነበርና፣ ሀይሚ ማለት ነው። እና ሀይሚ ነች ሰርፕራይዝ ያደረገችው። እኔ ብሩክ መስሎ ነበር በእሱ ቤት ሲመጣ እሱ ጠርቷት፣ ግን ደግሞ አንዳንድ ሀይሚ በእሱ ቤት እሷ ስለምጠረው እናም ትልቅ ሰርፕራይዝ አለም እዚህ ዱባይ ላይ ስላለችው። ስለዚህ እሷ ናት ሰርፕራይዝ ያደረገችው ሀይሚ ማለት ነው። ይገባዋል፣ ሀይሚዬ ማለት ነው ለቡራ ይገባዋል። ትናንት እንደዛ ትንሽ አንጨርጭረሽው ዛሬማ መካስ አለብሽ ብዬ ነው የማስበው። ሀይሚ ከሆነች ሰርፕራይዝ ሰርቪስ ያደረገችው እሷ ናት ብዬ አስባለሁ። ብዙ ቤተሰቦችም እንደዛ እያላችኝ ነው። ብቻ ግን የዘፈኑ ነገር ብዙም ማለት ሁሉም ሰው አልገባንም እያለ ነው። እኔ ራሱ ለመተርጎም ንፈልጌ ነበር። ለወትኛዋ ነው መውደድሽ እስካሁን አለ ወይ ለእኔ መጎዳትሽ አልቀይረሽም ወይ ማለት እስካሁን ማለት መቼ የሀይሚ ከሆነ አለ መቼም ቢሆን ማለት ነው። እና እንግዲህ ቡራ ብዙ ጊዜ ብዙ ነገር አሳልፍ ያለው ከዚህ በፊት ተጎድቻለሁ ምናምን ምናምን ስለሚል ለዛ ነው ወደኋላ የመለሰን የዘፈኑ ጉዳይ። ብቻ ግን ያው ለሀይሚ እንደሆነ ብዬ ተስፋ አደርጋለሁ በአሁን ላይ ማለት ነው እና ደግሞ ደግነት ደግነት ገደብ ሊኖረው ይገባል ብሏል። ማለት ነው እና እንግዲህ ከሚየው አንጻር ከሚያጋጥመው ነገር ብቻ ግን ትናንትና በተሰራው ፕራንክ የተሰማው ነገር ነው ይሄ እና ቡራ እንግዲህ ምንም አይደለም። ዛሬ በአዲስ ቪዲዮ ስለመጣችሁ ሀይሚ ደግሞ ዛሬ ትክስ አለች። ሀይሜ መቼም እየፈተነች እና ብድር ለመመለስ ነው እንጂ እኮ ኢቭን እየፈራች ነው ትናንት ፕራንክ ያደረገች ስለዚህ እሷ ከአንተ ውጭ ምንም ደግሞ በጣም ያኮራህን ትናንት ምንም ቢሆን እንኳን ጥልሃት እንኳን መሄድ ቀርቶ በቃ እጇን ይዘህ አለቅምና ያልክና አሳልፈህ አልሰጣትም። ምርጥ ምርጥና በቃ ጎበዝ አፍቃሪ ነው ያላት ሀይሚዬ ማለት ነው። መከታ የሆነ አፍቃሪ ነው ያላት እና ማንንም አልሰማ፣ ምንም ብትሉ ምንም ብትሉ ወይ ፍንክች ነው ያለ። ማንንም አልሰማ፣ ምንም አታመጣም። ከፈለክ በቃ አለ አይደል እንደማንተዋወቅ እንነጋገር እያለ ነበር ለልጁ በቃ በስማ የብራ ትናንትና በቃ የመጨረሻ ያለ የሌለውን ነው እንትን ያለ እና፣ ስለዚህ አይምዬ ኩራት ይሰማሻል፣ አኩርቶሻል ማለት ነው የመለሰልሽ መልስ። ማንንም አልሰማ ነው ያለ ኢቭን እንኳን ለአንተ እኮ ምንም ስሜት የላትም፣ ጠይቃት እሷን ያለችኝ ሲለው፣ ደገምኩት ይሄን እንጂ አልጠይቃትም ነው ያለ። ይሄንን ለእኔና ለሷ ታዩልኝ፣ አንተ ምንም አያገባህም ነው ያለው በአራት ነጥብና። እና ከትናንትና ፕራንክ ቪዲዮ የቀጠለ ነው ይሄ የቲክቶክ ቪዲዮ ማለት ነው፣ ውራ የሰራው እና ተሰምቶታል ማለት ነው ትንሽ ቢሆንም። ውራ የአንድ ቀን ፕራንክ ስለሆነ ችግር የለውም እና በመሀላችሁ ሌላ ሶስተኛ ወገን አታስገቡ። ልጁ ግን ይችላል በጣም ፕራንክ ማድረግ በጣም ይችላል። እስካሁን እሱ ፕራንክ ተደርጎ ያውቃል፣ ግን ፕራንክ አድርጎ አያውቅም ልጁ ማለት ነው።